ሰላም ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ባክብሮት እጋብዛለሁ። በመቀሌ ከተማ ዛሬ ሌሊት ላይ የህወሀት ጽህፈት ቤት በሚገኝበት አጥር ላይ እንዲሁም በከተማዋ ሀውልቲ ክፍለ ከተማ በሚገኙ አካባቢዎች የትግራይ የሰላም ኃይል ማለትም ቲፒኤፍ የሚሉ ጽሁፎች ተጽፈው ማደራቸው ተገለጸ። በመቀሌ ከተማ በሚገኙ የተለያዩ ክፍለ ከተማዎች እየተቀጣጠለ ባለው ተቃውሞ ዛሬም የቀጠለ ሲሆን ወደ ዛሬ መስከረም 17 2018 ዓ.ም በሚያነጋው ሌሊት ላይ በተለይም በህወሃት ጽህፈት ቤት በሚገኝበት የሐውልቲ ሙዚየም አጥር ላይ እንዲሁም በሐውልቲ ክፍለ ከተማ በሚገኙ ድርጅቶች፣ ቤቶች ግድግዳዎችና አጥሮች ላይ በርካታ ቲፒኤፍ የሚሉ ጽሑፎች ተጽፈው ያደሩ ሲሆን ወጣቱ የህወሓትን አገዛዝ ምን ያክል እንዳገሸገሸው ማሳያም ሆኗል። በተያያዘ ዜና በአዲግደም ግደም ከተማ በሚገኘው ፖሊስ ጣቢያ የትግራይ የሰላም ኃይል ቲፒኤፍ የተሳካ ኦፕሬሽን ሰርቶ ማደሩ ለማወቅ ተችሏል። ከኦፕሬሽኑ በኋላ ጀነራል ዮሐንስ ጆን መዲድ ታጣቂዎች በከባድ ጭንቀትና ፍርሃት ውስጥ እንደሚገኙም ተገልጿል። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት የሚችል የደህንነት አጣብቂ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጀነራል ጌትነት ሳዳነ ተናገሩ። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅ እና ተልእኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመም ገልጸዋል። ሁለቱ ጀነራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት አርብ መስከረም 16 2018 ዓ ም በኢትዮጵያ ዜና አገልግሎት በተበላለፈ ቃለ መጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም 10 ቀን 2018 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ ይታወሳል። ከፕሬዚዳንት ታየ አጽቀስላሴ እድገቱን ከተቀበሉት የጦር መኮንኖች መካከል አራቱ ወደ የሙሉ ጀኔራልነት ማዕረግ አግኝተዋል። የሙሉ ጀኔራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጀኔራልነት ማዕረግ ላይ የነበሩት የጠቅላይ ኢታማዦር ሹም አማካሪ አለምሸት ደግፌና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ ብቼ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንንም ወደ ሙሉ ጀነራልነት አድገዋል። የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊት ሕጎችና አሰራሮች ተጠብቀው እንደሆነ ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ ብቃትና ሥነ ሥርዓት አክባሪነት እንደሚገኙበትም ዘርዝረዋል። ሹመትን የሚያገኙ መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግ እና ክፍት የሹመት ቦታ መኖርም ከግምት ውስጥ እንዲገቡ አስረድተዋል። ሌተናል ጀነራል አጫሉ ሹመት ቀጣይ ሊኖር የሚችለውን ግዳጅ መሸከም እንዲችል ኃላፊነትን ተቀብለው የመስራት ጉዳይ መሆኑንም ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለት ሹሞት የብርጋዴል ጀነራልነት ማዕረግን ያገኙት የመከላከያ ሰራዊት የሕዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊቱን ዝግጅነት እንደሚያጠናክርና ለወደፊት ተልዕኮ በጎ ተጽዕኖ እንደሚፈጥር አንስተዋል። የማዕረግ እድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻር መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒኩሌር ማብሊያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችም ከአጀንዳዎቹ መካከል እንደሆኑም አንስተዋል። ብርጋሌል ጀነራል ጌትነት በህዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞች እነዚህ ናቸው ላሳካቸው የሚፈልገው እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎችን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያዘ እንደሆነ ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ ፈታዋለሁ ብሎ ነው የሚያነሳው፣ ግን ደግሞ በዚህ ውስጥ የሚገባ ሴክሪቲ ዲሌማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂ እንዲፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት አለበት ማለት ነው ሲሉም ሀሳባቸውን አብራርቷል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልእኮና ትእዛዝ ያደረገ እንደሚሆንም አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት ሁለት ዓመታት ወዲህ በተደጋጋሚ እየነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት በዚህ ወቅት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓ.ም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መነገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ ቀሪ መሆኑን በአጽንኦት የገለጹት ዶክተር አብይ ሀገራት በፈጠነ ጊዜ የራሳቸውን ለድርድር ዝግጁ እንዲያደርጉም አሳስበዋል። መረጃው የተገኘው የኢትዮጵያን የዓለም ንግድ ድርጅት የመቀላቀል ፍላጎት ሰላሳ ሀገራት ደገፉ። በስዊዘርላንድ ጄኔቫ በተካሄደው የዓለም አቀፉ ንግድ ድርጅት ስድስተኛ የሥራ ቡድን ስብሰባ ላይ ለተነሱ ከሁለት መቶ በላይ ጥያቄዎች በቂ ምላሽ መሰጠቱን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ አስታውቀዋል። በአምስተኛው የስራ ቡድን ስብሰባ ከ19 አባል ሀገራት ለኢትዮጵያ ድጋፍ መስጠታቸውን ያወሱት ሚኒስትሩ በስድስተኛው ዙር ድጋፋቸውን ያሳዩ ሀገራት ቁጥር ወደ 30 ማደጉን ጠቁመዋል። ኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ ካቀረበች ከ20 ዓመታት በላይ ከፈጀ ሂደት በኋላ ለአባልነት መቃረቧን ጠቁመዋል። በቀጣይም ትጋትና ርብርባችንን አጠናክረን በመቀጠል የባለብዙ ብዙ ወገንና የሁለትዮሽ የገበያ ዕድል ድርድሮችን የምናከናውን ይሆናል ሲሉም ተናግረዋል ያለው ስፑትኒክ ነው። ኬንያ ለ1.7 ሚሊዮን ዜጎች የስራ ዕድል ለመፍጠር ማቀዷን አስታወቀች። ኬንያ እንደ ኤሮፓን አቆጣጠር በ2027 ከ1.7 ሚሊዮን በላይ ዜጎች አዳዲስ የሥራ ዕድል ለመፍጠር ማቀዷን አስታውቃለች። ኢስት ሌ ቮይስ የኬንያ የሕዝብ ፖሊሲ ጥናት ተቋምና ምርምር ኢንስቲትዩት መረጃ ጠቅሶ እንደዘገበው በሀገሪቱ በተጀመረው የኢኮኖሚክ ትራንስፎርሜሽን አጀንዳ ንቅናቄ ስር ለ1 ሚሊዮን 788,881 በቀጥታና በተዘዋዋሪ ለዜጎች አዳዲስ የሥራ ዕድል ይፈጥራል ሲሆን አንድ ሚሊዮን 381149 ደግሞ በተዘዋዋሪ የስራ ዕድል የሚፈጠርላቸው መሆናቸውን ተመላክቷል። የስራ እድሉ በግብርና በመሰረተ ልማት፣ በትምህርት፣ በጥቃቅና አነስተኛ እንዲሁም መካከለኛ ኢንተርፕራይዝ ዘርፎች የሚፈጠር መሆኑንም ተነግሯል። የመሰረተ ልማት ዘርፍ 697809 የሥራ ዕድል የሚፈጠርበትና ከፍተኛውን ድርሻ የሚይዝ ሲሆን በትራንስፖርቱ ዘርፍም 399538 የስራ ዕድል እንደሚፈጠር ተጠቅሷል። በተጨማሪም የፋይናንስ እና አምራች ዘርፉ ከ500 ሺህ በላይ የስራ ዕድል የሚፈጠርበት የተጠቀሰ ሲሆን ይህም የሀገሪቱን እድገት በ7.3 በመቶ ከፍ ያደርገዋል ተብሏል ሲል ጋዜጣ ፕላስ ዘግቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቻይና እና ሩሲያ በኢራን ላይ ማዕቀብ እንዳይጣል የሚያደርጉትን ተቃውሞ እንደማይቀበል አስታወቀ። የኢራን ባለስልጣናት አሁንም ድረስ መከራከራቸውን የቀጠሉ ሲሆን ነገሮች በዲፕሎማሲ እንዲፈቱ በርካታ ቅድመ ሁኔታዎችን አቅርበዋል። የተባበሩት መንግስታት ድርጅት ኢራን በኒኩሌር ጉዳይ ላይ ያቀረበችውን የስድስት ወር የተቀናጀ የድርጊት እቅድ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክስን ጊዜ መግዣ ነው በሚል ውድቅ አድርጎታል። የኢራን ጠንካራ አጋር የሆኑት ቻይናና ሩሲያ ማዕቀብ መጣሉ እንዲራዘሙ አስራ አምስት አባላት ላሉት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቢያቀርቡም በአራት ድጋፍ በዘጠኝ ተቃውሞ በሁለት ድምጸ ታቅቦ ተቀባይነት አላገኘም። በኢራን የኒኩሌር ጉዳይ ላይ አውሮፓን በተለይም ዩናይትድ ኪንግደም፣ ፈረንሳይና ጀርመን ማዕቀቡ አስፈላጊ መሆኑን መወትወታቸው ቀጥ ለዋል። ሶስት ሀያላን የተባበሩት መንግስታት ድርጅትን በማስገደድ በኢራን ላይ ማቀብ እንዲጥል የሚያደርጉት እንቅስቃሴ የዲፕሎማሲውን መንገድ የሚያጠብና ወደ መፍትሄ የማያደርስ ስትል ቴሄራን በተደጋጋሚ መክሰሷ የሚታወስ ነው። አውትልክ ደግሞ መረጃውን ዘግቦታል። ኤአይ የ500 ሚሊዮን ፓውንድ ምዝበራ አዳነ። እንግሊዝ የሀብት ምዝበራን እንደ መቆጣጠር ፍራውድ ሪስክ አሰስመንት አክሰሌሬተር የተባለ የኤአይ ስርዓት የምትጠቀም ሲሆን በዚህም በአንድ አመት ብቻ ከ500 ሚሊዮን ፓውንድ በላይ ገንዘብ ማዳን መቻሉ ተዘግቧል። ቢቢሲ ባወጣው ዘገባ እንዳመላከተው ከመጭበርበር የዳነው ሀብት ከታለመላቸው ዓላማ ውጪ የዋሉ በሐሰተኛ ተቋማትና ግለሰቦችም የተጨበረበሩ ገንዘቦች የተካተቱበት ነው። በስርዓቱ አማካኝነት በርካታ ተቋማት ከመንግስት የወሰዱትን ብድር ሳይከፍሉ ለመሰወር ቢሞክሩም ማስቆም መቻሉ ተገልጿል።